አባሽ ነው ትግስት፣ እንደው እንደው ታይ ታይ እንግሊዝኛ ተዋረጅ ታይ። ምን አባሽ ነው እንግሊዝኛ የምታወሪ አርፈሽ? ዲ ጤነኛ አይደለሽም እንዴ አርፈሽ አማረኛሽን አታወሪም? አህያ ይቅርታ። ዛፍ ለትግስት ይቅርታ ጠይቂ። ዛፍ ለትግስት ይቅርታ ጠይቂ። ለምን ብቲ እንግሊዝኛውን ያህል ሆነ እየቀባጠርሽ ናለሽ። አልጠይቅም። እኔ መለማመድ እፈልጋለሁ። እንግሊዝኛ በጣም ነው የምወደው። ተይዛ ፍረፊ እረፊ። አላርፍም አላርፍም። ለማንኛውም ቤተሰብዬ እንግሊዝኛ አስተምሩኝ እና ዛሬ በጣም ደስ የሚል ቀን ነበር። ቤተሰቦችዬ ትንሽ እንትን ልበል ብዬ ነው እና በጣም ደስ ብሎኝ ነው የና ሀይሚና የብሩኬን ቪዲዮ ያየሁት። የቤተሰብ ስብስብ ነበረ በጣም ያምር ነበረ። እናትየው እንግዲህ በሁለቱ ወጣት ጎረምሳ ልጆቿ መሀል ላይ ቁጭ ብላ የጎረምሳዎቹ ገርል ፍሬንዶች እንግዲህ አይታቸዋል። ዛሬ ሀይሚና ስሟን አላቆም፣ የአቡን ፍቅረኛ ይቅርታ ስሟን ስላላወቅኩኝ። በቃ በጣም ደስ ሲሉ ነበረ። ያው የሀቡዬ ፍቅረኛ ደግሞ ቆንጆ ይዱምቡሽ ድንቡሽ ያለች ነች። እንደኔ ነች፣ ድንቡሽ የነች እና ደስ ትላለች። ቀይ ነች፣ ቆንጅዬ ነች፣ ታምራለች። ያው ሀይምዬ ደግሞ የኛ ቆንጆ፣ የኛ ጨረቃ እንግዲህ በጣም ነበር የሚያምሩት። ማዘርየው የኔ ቆንጆ፣ የኔ ደርባባ ሙሽዬ፣ አይ ላቭ ዩ ሶ ሶ ማች ዩ አር ስዊት ማም አይ ስዌር ቱ ጋድ ስዊት ማም። ደግሞ ብሩኬ ቁጭ እኮ ነው ደግሞ፣ ድምፃቸው ሶስቱም አንድ አይነት እና ደግሞ በጣም የገረመኝ ነገር ብሩ ትልቁ ወንድሞ ጋር ከሀይሜ ጋር አይታወቁም። በጣም ነው የገረመኝ። እንዴት አልታወቁም? አስታውቅሻለሁ አላት ብሩኬ። ወይ ብሩኬ፣ ግን ለሀይሚ ያለው ፍቅር ማርያምን በጣም ነው የሚወዳት። አቤት ፍቅር፣ አቤት ፎንቃ፣ አቤት ፎንቃ፣ ደስ ሲል ደስ አታምሩ እኮ ምቀኛውን የያዝላችሁ ሸረኛውን የያዝላችሁ በክፉ መያችሁን የያዝላችሁ። በጣም ነበር የምታምሩት። ውይይታችሁ፣ ንግግራችሁ በጣም የሚጣፍጥ ነበር። ማዘር እየወቀን እንጃ ደርባባ ድምጻ የማይሰማ እናት። ውይ እግዚአብሔር እድሜ ይስጥሽ፣ እድሜ ይስጣቸው ለእናት ሀይሚዬም እንግዲህ ከቤተሰቦቿ ጋር ብትመጣ ደስ ይለናል። ከእናቷ ጋር እሷም ከአባቷ ጋር አብራ ፏ ደመቅ ሸብረቅ ብለው ሀይሚዬም እዬም ሂዳ ከእናቷ ጋራ ከአባቷ ጋራ ቡርኬን ይዛ ፏ ያለ ቪዲዮ እንጠብቃለን። እሺ ሀይሚዬ፣ የኔ ቆንጆ፣ የኔ ፍቅር፣ የኔ ሽሙን ምኑን፣ የኔ የኔ የኔ ምን ብይል ልጥራሻ? አንቺን እግዚአብሔርን የኔ እሉንታ ፊት እሉንታ የኔ እሉንታ ሚይዛል ልጅ እንደው እና ማርያምን ተመችቶኝ ነው ያየሁት። በጣም ደስ ይል ነበረ። ብሩኬ መኪናውን ይዞ ገጭ ብሎ ማዘር አላህ አላ አላ ወላሂ አና አም ሰው ሀፒ። እውነቴን ነው የምላችሁ። እኔ በጣም እኔ እንጃ እኔ ቤተሰብ ተሰብስቦ እንደዚህ ሳይ በጣም ደስ የሚለኝ እግዚአብሔር። ድሮ እኔ አረብ ሀገር እያለሁኝ በቃ ቤተሰብ ጋር መቾ ማከብሮ መቾ ምናምን፣ እግዚአብሔር ይመስገን አሁን ከቤተሰቦች ጋር ፏ ደመቅ ሸብረቅ ብዬኔ ያከበርኩ ማለት ነው። ነገ ደሞ እንግዲህ ቅድም ነግሬያችኋለሁ፣ ማሚ ጋር ደሞ ነገ ሄደን ፏ ደመቅ ሸብረቅ ብለን ደሞ እናከብረዋለን ማለት ነው እና ደስ ይላል ቤተሰብ እንደዚህ አመት ባል ጊዜ ሲኬድ ደስ ይላል። እናንተ መድህን ያለም ለቤታችሁ ለእናታችሁ ለቤተሰቦቻችሁ ያድርሳችሁ፣ ለልጆቻችሁ ያድርሳችሁ። እመቤቴ ማርያም እንደ ወጣችሁ አያስቀራችሁ። እግዚአብሔር አምላክ ሰው እንደ ወጣ አይቅር፣ እንደ ወጣ አይቅር። እግዚአብሔር ወደ አገሩ ይመልሰው እውነት በሰላም በደስታ ሆኖ። አንዳንድ ሰው እንደ ወጣ መቅረት በጣም ከባድ ነገር ነው። እንደወጣ ወጣ እግዚአብሔር እንደወጣችሁ በሰላም መዳን ያለም ደግሞ ለሀገራችሁ መሬት ያብቃችሁ፣ ለቤተሰቦቻችሁ ለልጁ ልጅ ላላችሁ ልጆቻችሁ ነት እኔ በጣም ነው። በቃ አንተ የሚለም ማለት ነው። ለምን አረብ ሀገር ነው ያየ የመዳን ቤት ነው ያየ ያውቀዋል። እኔ ስላየሁት ስለማውቀው ከባድ ነው። እና አይታችኋል እንግዲህ ዛሬ በጣም ደስ ይሉ ነበረ። እሙሽ እየመርቃለች እንግዲህ ምርቃት ይድረሰን ነው የምለው። ቡሩኬ ዛሬ እንግዲህ ውጭ ውጭ ውጭ ውጭ ያሉትን ብቻ ነው ያልከው። እንደ እኔ ምናምን እኛ ሀገር ውስጥ ያለ እኛ እንቆጠርም። እንደ ብሩኬ የምንናሃለን። እንደ ውጭ ያላችሁት ውጭ ያላችሁት እኮ ብለህ እኮ እንደ ቅድ ሁለት ጊዜችን ጭን ቃላት ተጠራቀቅ። እንደው እናንተ እዚህ ሀገር ያላችሁ እንደሆናችሁ ናችሁ አለ እዚህ ሀገር ዩቲዩብ ስለማይቆጠር ነው። አይ ብሩኬ፣ እዚህ ሀገር እዚህ ሀገር እኮ አይቆጥሩም። ቤተሰብ ታውቃላቸው ኢትዮጵያ ላይ እንትን ካልከፈታችሁ ይሄ ምንድን የሚባል የሚከፈት ነገር አለ። እሱን ካልከፈታችሁ ኢትዮጵያ ውስጥ ያላችሁ ይሄን ቪዲዮቻችን ስትመለከቱ ቢፔ እና ቢፔ የሚከፈት አለ። እሱ ካልተከፈተ አይቆጥርም እዚህ ሀገር። ለዛም ነው ብሩኬ ጣል ጣል ያደረገ መሰለኝ የውጭ ያሉትን ብቻ ነበር። አዎ፣ ነገሩ ከቤተሰብ ተለይቶ ምናምን ስለሚኖሩ ያው ከቤተሰብ ተለይቶ አመት ባለን ስለሚያከብሩ ስለሚከፋቸው ለእነሱ ነው ቅድሚያውን የሰጠው። በጣም ደስ ይላል አስተሳሰብ እኮን ይህ አስተሳሰብ እኮ ነው ብሩኬ እንደወድክ ያደረገኝ እን እንድወድክ ያደረገኝ ይሄ አስተሳሰብ፣ ይሄ ጥሩነታችሁ፣ ይሄ ለሰው የምታስቡት ነገር። አሁንም ለሰው ማሰብ አለባችሁ። አሁንም ለመዳም ቅበም የጠየቀቻችሁ መርዳት አለባችሁ። እግዚአብሔር ነው ለመዳም ቅመም ብዙ ብዙ ማርያምን እነሱ ናቸው እኛን የሚያሳድጉን፣ ስለዚህ እነሱ የጠየቁትን ቢያንስ እንኳን እዚህ መጥተው ብሩኬ ያሳደገኝ ልምጣ ልስራ ብትል እንኳን እምቢ እንዳትል እንደው አደራ በሰማይ በምድር እያቸዋለ ብሩኬና የመዳም ቅመም መታ እናንተ ተማምና መታ አሰሩኝ ብትል እንኳን ቢያንስ ሁለት ሶስት ቪዲዮ አሰርታችሁ ብተዋ ችግር የለም። ስለዚህ የመዳም ቅመሞችን ግዴታ ማገዝ አለብን። እነ ደግሞ አብዛኞቻችሁ ደግሞ ዩቱብ ክፈቱ። ዩቱብ ይከፍላል፣ ማርያምን ከሰራችሁ ይከፍላል። ዩቱብ ይከፍላል። ደግሞ ኢትዮጵያ ላይ ደግሞ አሁን ዶላር ስለጨመረ ቤተሰብ፣ ዶላር ስለጨመረ አመቶ ዶላር እንኳን ብሰሩ አስራ ሶስት ሺህ ብር ነው የሚታሰበው፣ መቶ ዶላር ማለት ነው። አስቡት፣ ሁለት መቶ ዶላር ከ ሀያ ስድስት ሺህ እንደዛ እያለ ይቀጥላል። ስለዚህ መቶ ዶላርን ብትሰሩ ይጠቅማቸዋል። ዩቱብ ክፈቱ፣ ስሩ። ዩቱብ ደግሞ መክፈት ማስከፈት የምትፈልጉ ልጆች ካላቸሁ ደግሞ አናግሩን፣ ዩቱብ አስከፍትላቸዋለሁ ማለት ነው። በተረፈ ቤተሰብዬ አመሰግናለሁ፣ እወዳችኋለሁ፣ አከብራችኋለሁ። በቃ እኔ ለምን እናንተ መዋሸት አልፈልግም፣ ማርያምን መዋሸት አልፈልግም። የሚሰራበትን ነገር ይሰራል ነው ምላችሁ። ዩቱብ ይሰራል፣ ይገኝበታል። እውነቴን ነው የምናገረው። ይክ ስለሚገኝበት ፋራ እንዳትሆኑ። እዛ መድኃኒት ቤት ቁጭ ብላችሁ የሆነ ሰዓት ላይ የሆነ ሰዓት ላይ እንትናችሁ ሀምሳ ሰብስክራይብ ካላችሁ ላይፍ መግባት ትችላላችሁ። ሀምሳ ሰብስክራይብ ቢያንስ እንኳን ዩቱባችሁን እያሳደጋችሁ እያሳደጋችሁ እዚህ ኢትዮጵያ ስትመጡ ትሰሩበታላችሁ። እንዴ ማርያምን ነው ምላችሁ። የፈለገ ይሁን በቃ አሪፍ ነው። ዩቱብ አልዋሽም፣ እንደ ማንኛውም ለምን ረ ምናምናም አልልም፣ አልዋሻችሁም፣ ይከፍላል። ቆንጆ ሲከፍል ደግሞ በጣም ደስ ሲላችሁ። ማርያም ምን እንዲህ ለፍልፋችሁ የምታገኙ በብር እንዴት ሲጣፍጥ። ስለዚህ ስሩ፣ ነው ምሎ አትብዘዙ። ዩቱብ ስሩ። ፋራ እንዳት ነው ይሄ አይሰራም ይሄ ምናምን የሚላችሁን ሰዎች መስሚያችሁ ጥጥ አድርጋችሁ፣ ድቅን አንድ ስልክ ግዙ በቃ። በማስደግፊያ ብቻ እንትና የሆነ ነገር ለሶፋ ላይ የሆነ ነገር ለአስደግፈሽ እኔ አሁን ማስደግፊያ የለም ዝም ብዬሽ አልጋለሁ። ማስደግፊያ የምሰራው እንደዛ አድርጋችሁ ስሩ ነው ምን ብሎ ወዳቸዋለሁ፣ አክብራቸዋለሁ። ላይ የቪዲዮ ከተመቸኝ ላይክ ላይክ ላይክ። ናኔናን አዲስ ደግሞ እንት ሙዚቃ መቷል ነነ ናናና ሚል ሙዚቃ መቷል። ቲክቶክ ላይ ማለት ነው። ባይ ባይ።